ተመልከቱ እንግዲህ አሁን ደግሞ የመጣው ልጅ ሀይሚን አፈቀርኩ እያለ ከሰሞኑ ሲነቀሳት የነበረው ይኸው፣ በቲሸርት መልክ ፎቶዋን አሰርቶ ምን አይነት ቪዲዮዎች እየለቀቀ እንደሚገኝ እጅግ እያዘነ እያለቀሰም ጭምር ነው ቪዲዮዎች እየሰራ የሚገኘው። ተመልከቱ ስቲ። ምንቴ የሚባል ግለሰብ ነው ይሄ ልጅ። ይሄ የሀይሚ ፎቶ ነው። ቆይ ከዞረ ታዩታላችሁ፣ ከጀርባ እዩት ከሰሞኑ እንግዲህ አዲስ አበባ ካለው ልጅ ጋር ራሱ የሆነ ግንኙነት አለው ብዬ ነው የማስበው። ያለ ምክንያት እንግዲህ ይሄ ቴዲ የሚባለው ግለሰብ የልብ ልብ ተሰምቶ የሰው ፍቅር መሀል ገብቶ እንደዚህ በጠብጣል ብዬ አላስብም። ይህ ልጅ የቆየ ፍቅር እንዳለበት የሚገርማችሁ ከሚለቃቸው ቪዲዮች በደንብ ለመረዳት እየቻልኩ ነው እየሞከርኩ ነው። እስቲ ሌሎቹንም ላሳያችሁ። ጋር ደግሞ እዩት እንግዲህ ይኸው፣ ይሄ እየዘፈነላት ነው። ቲሸርቱን በደንብ እንድታዩት ነው። የሀይሚ ፎቶ ነው። በቅርቡ ደግሞ የሰራው ላሳያችሁ። ይሄን ደግሞ ተመልከቱት። ሲዩት እየተነቀሰ ዩት ንቅሳቱ ቤተሰብ ሁሉ እየተቆጣው እንደሄደ ቪዲዮም ሲሰራ ነበረ። እንግዲያው ቪዲዮን እንደተመለከታችሁት ነው፣ በጨረፍታው እንዳሳያችሁ ማለት ነው። ይህ ግለሰብ እንግዲህ እንደ ቀልድ የጀመረው ነገር ነው ወደ ፍቅር እየሄደ ከባድ ሁኔታ ውስጥም እንደገባ በደንብ መረጃውን ያደረሱኝ ከሰሞኑን፣ እኔም ቪዲዮ ስሰራበት መረጃውን ሳካፍላችሁ ነበረ። ግን ያው ጉዳዩን እኔ እንደ ቀልድ ነበር የተረዳሁት። ነገር ግን ይህ ልጅ ከበፊት ጀምሮ ነው ሃይሚን በየሚዲያው ሲያት ሲናገር የነበረው አንዳንዶች ለመፈመስ ነው ሲሉት፣ እሱ ግን የሚመልሰው ለመፈመስ ብዬ ለምን እንትን እላለሁ ፌመስ ብትሆን እርሞ እያለ ጭራሽ ጉዳዩን አምርሮታል ማለት ነው። ታዲያ ይህ ልጅ ቴዲ የሚባለውን ከሰሞኑ እንግዲህ ብሩክና ሀይሚ መካከል ገብቶ እንደ ቀልድ የሀይሚ አስታማሚ መስሎ ገብቶ የልብ ልብ እየተሰማው ብሩክን ሲናገር የነበረው ልጅ ጋር ግንኙነት እንዳለው ነው በውስጥ መረጃውን ሲያካፍሉን የነበረው ይህ ልጅ። እስቲ ዝም ብላችሁ ተመልከቱት። የሆነ ሰው የላከው አይመስልም ወይ? ይሄ ኮ ጉዳይ ግን ብሩክና ሀይሚ አላወቁትም በቅጡ እንኳን ብለው ነው መረጃውን ያደረሱኝ ማለት ነው። እንግዲህ እውነትም ግን ልብ ብዬ ስመለከት ያሉትን ጉዳዮች ሳነ ስንቀጽር እንግዲህ ይህ ልጅ ሀይሚን አሟት ነው ያገኘው። ታዲያ አሟት በነበረበት ወቅት ወደ ቤቷ ወሰደ። ያ ብቻ ነው ትውውቃቸው። ታዲያ እንዴት ነው ስታስቡት በዛ ትውውቅ ብቻ ሆኖ ብሩክን ሊናገረው የሚፈልገው? እንግዲህ ያ ግለሰብ የእውነት መንገደኛ እግረኛ ከሆነ ያው ሀይሚን እዛው ያስታምማል፣ ወደ ቤት እንድትደርስ ያደርጋል፣ በዛው ይሄድ ነበር። ነገር ግን ይህንን ልጅ ምን ያረጉታል? አድ ነው ስልኩን በማፈላለግ ሀይሚን እንደወደደ አድርጎ ቪዲዮ እንዲሰራና ብሩክን ከወዲ እያበሳጨ እንዲያዳክምላቸው። በመቀጠል ደግሞ እንግዲህ ብሩክና ሀይሚ መካከል ክፍተቱ እየሰፋ ሲሄድ ይህ ግለሰብ እንግዲህ እንደ ልቡ ወደ ሀይሚ በመጠጋት ሀይሚን አጽናኝ መስሎ ለመምጣትም እንዳሰበ ጭምር እንግዲህ ቴዲ የሚባለውን ግለሰብ መጠቀሚያ እያረጉት እንዳለ ነው እንግዲህ መረጃውን ያካፈሉ ማለት ነው። እኔ በዚህ ያህል ደረጃ የሰው ነገር ረቆ ይሄዳል ብዬ አላስብም። ችግራቸው ሁሌም ብሩክና ሀይሚ የሰው ነገር መካከላቸው ማስገባታቸው ሁሌም ሰው የሚላቸውን ኦዲየንስ የሚላቸውን ነገር አለመቀበላቸው ነው። እንግዲህ ይሄ ልጅ እኔ በዚህ ያህል ደረጃ ያለውን ነገር በውስጥ ለውስጥ ሄዶ ይሄዳል ብዬ አላስብም። ከሰሞኑ እሱ እራሱ የሚገርማችሁ ሳት እያለው ሲናገር ነበረ። ሀይሚና ብሩክ ያሉበት ነገር ደስ አይልም፣ ሀይሚ እየተጎዳች ነው አይነት ነገር ቀድሞ ቪዲዮ ሲሰራ ነበር። እንግዲህ በቀጣይ ደግሞ ይሄ ልጅ የሚኖረው ቡታጅራ ይመስለኛል። በቀጥታ አዲስ አበባ መጥቶ ሀይሚና ብሩክ አሁን ያሉበትን ነገር ተጠቅሞ በሀይሚ ደካማ ጎን በመግባት በጣም ከባድ ነገር ያደርሳል ብዬ ነው አሁን ከወዲሁ እያስ ያስተላለፍኩ ያለሁት። ስለዚህ ሀይሚ እባክሽ እባክሽ የብሩኬ ወንድሞች መለኛውና ሀብም እየተቆጡ ነው። የብሩኬ ወንድሞች ብዙ ነገር እያሉ ነው። ይሄ አዲስ የመጣው ልጅ ምን ስልጣን ኖሮት ነው ብሩክን የሚናገረው? እነዚህ ልጆች ለምንድነው ጉዳያቸውን፣ በመካከላቸው ያለውን ችግር ለምንድነው ሁለቱ ብቻ የማይፈቱት? አሁንም ሰው እያመጡ ሌላ ጦስ ውስጥ ሊገቡ ነው። ለምን ሆነ በማለት ነው ብዙዎች እየተናገሩ የሚገኘው ማለት ነው። ይህንን መልዕክት ነው ማስተላለፍ ፈልገው። ሀይሚ እውነት ይሄ ልጅ አላ ዓላማ ባይኖረው ሌላ ተንከሲ ሲሆነ ችግር ባይኖረው ኖሮ እስካሁን ድረስ እናንተ ቤት አይመጣም። ከዛ አልፎ ተርፎ ደግሞ ብሩክንም አይናገርም። ይህንን ደግሞ እያረጋችሁ እየፈቀዳችሁለት የምትገኙት እናንተ ናችሁ። ብዙ ኦዲየንስም የሚናገረው እናንተን ነው። ለምንድን ነው ቤት አንኳኩቶ ሲመጣ ፈቅዳችሁ የምታስገቡት? ለምንድን ነው ብሩክን በዛን ያህል ደረጃ ሲናገር እንትን አቋም ኑሯችሁ ወይ ብሩክ እንዳይጠቃ እናንተን በጋራ ሆናችሁ ማንም ምንም ስለ ብሩክ አይመለከተውም አያገባህም፣ አንተም የውጭ ሰውነ ሶስተኛ ሰው ከሆነ ውጣ ብላችሁ ለምንድን ነው የማታባሩት? ለምንድን ነው አቋም የማይኖራችሁ? በጣም ብዙ ኦዲየንስ የተናደደው በዚህ ነው። ሀይሚና ብሩክ እኮ አቋም ኖሯቸው አንድ ላይ ቢቆሙ ማንም አይጠጋቸውም፣ ማንም አይዳፈራቸውም ነበር። እነሱ ግን ሁሌ ችግራቸው በመካከላቸው አቋም አይዙም ብሎ ነው ብዙ ኦዲየንስ ያስዘነው ማለት ነው። ስለዚህ ይሄ ልጅ መንገደኛ ብቻ አይደለም። ሀይሚ ይሄን ነገር ስሚ፣ አንቺን ወደድኩ፣ አፈቀርኩ ያለ ልጅ፣ በሀይሚ መጎዳት አልቀልድም፣ ከሷ ጎን እቆማለሁ እያለ ቀድሞም ሲዝት ነበር ነበር። መልእክታችንን የሚያስተላለፍ ነው። ይህንኑ ነበር። ታዲያ ይህ ልጅ እንደ ደካማ ጎን ይሄን ልጅ በማየቱ ዩቲውብ ላይ በመስማቱም ይሄን ልጅ በመጠቀም እንደልቡ ልቡ ዓላማውን ለማሳካት ሲል ከዚህ ልጅ ጋርም ግንኙነት እያደረገ እንግዲህ የሆኑ ነገሮች እያዘዙትም ጭምር ነው እንግዲህ ብሩክና ሀይሜን ጭራሽ እሳትና ጭድ እያደረጋችሁ የሚገኘው ስለዚህ እባካችሁ በድንገት ያወቃችሁትን ጭራሽ ምንም በሶስት ቀን በአራት ቀን እንኳን እንደው ሳምንት ወራት እንኳን የማታውቁትን ሰው ቤት እያስገባችሁ በዚህ በእናንተ መካከል እየገባ እንዲፈተፍት ሀሳብ እንዲሰጥ ማድረጉ ብዙ ኦዲየንስ ያስከፋ ነገር ነው። እኔም በጣም በጣም በግል የሚያበሳጨኝ ነው። ስለዚህ ሀይሚ እባክሽ ይህ ግለሰብ እንግዲህ በተለይ አንቺ ጋር ሆኖ የአንቺ ያዛ ይመስሎ ብሩክን የሚናገረው ግለሰብ ከቡታጅራ ጀምሮ የሚተዋወቀው ሰው እንዳለ ነው መረጃውን የደረሰኝ። በተለይ ይህ ግለሰብ ከአንቺ ጋር ከተገናኘ በኋላ አንቺን አንስቶ ወደ ቤት ካስገባሽ በኋላ ብዙዎች አድነው ስልኩን አፈላልገው ለፈለጉት አላማቸው ሊጠቀሙበት ከዚህ ልጅ ጋር ግንኙነት ጀምረዋል። ከቡታጅራ ነው እየደወሉ ይህ ልጅ አሁን ደግሞ ሄደህ እንዲያበሳጫቸው አሁን ደግሞ ሄደ ብሩክን እንዲያብሽቀው እያሉ እየተናገሩት የሚገኘው ማለት ነው። ስለዚህ እባክሽ እባክሽ፣ ይህን መረጃ የምትሰሚ ከሆነ ሀይሚ ነቃ ብለሽ ከብሩክ ጋር ያለባችሁን ችግር እንደፈለጋችሁ ተነጋገሩ። ቤተሰብም ይደግፋችኋል። እንደፈለጋችሁ ተፋጩ፣ እንደፈለጋችሁ ተነጋገሩ። በማካከላችሁ ግን ሰው አታስገቡ። ነው እኮ ሁሌ ጭቅጭቁ። ስለዚህ እባክሽ ሀይሚ ያሉትን ጉዳዮች እንደ ቀላቱ ሰጃቸው፣ ነቃ ደንገጥ ብለሽ ያሉትን ነገሮች በማመዛዘን ወደ ራስሽ ተመለሺ ለማለት ነው የምንፈልገው። እንግዲህ በቀጣይ አዳዲስ ጉዳዮች እናያለን ብለን እናስባለን። ለዛሬ ይዘንላችሁ ሲያካሂዳችሁ የመጣ ነው መረጃ ይሄን ይመስል ነበር በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ ሰላም